ነው የሰው ልጅ ግዴታ። ይኔ እናከብሩልኝ አሌላቸው ግን እርስ በራሳችን ብንከባበር ደስ ይለኛል። ወላይላ እኔ አልፈልግም። ከአሁን በኋላ ቃል ምንም ነገር አልፈልግም። አንደኛ ደግሞ እነሱን ደግሞ ብሎክ አድርጓቸው እኛ ግሩፕ ልጆች ማለት ነው። ና ሁላችን ብሎክ አድርጉና አውጡ። መልካም ጊዜ። እኔ አሁን ሱሪ ነው አንተን መፍጠር ልሰራ ነው ለራሴ ቸው ሰሙታያቸው በቃ በቃ በቃ እኔ ያቆማለሁ። ማግድ ምር እነዚህ ማለት ነው መቼም ሲጀመር ማለት ነው እኔ እኮ የገረመኝ ታያቸው በ

ቃል ያቺ ፎቶ ፕሮፋይል ላይ ዘጋሽ ነገር በእኔ አሁን ማለት ነው ያቺ ያቺ ማለት ነው ፎቶ ከሆነ ይውልኝ ብሎክ አርጋኛል። የበዛኛው አካውንት አንቺ ብሎክ አይኔ ሲጀምር ብሎክ አርጋቸው፣ ወላይ ሁሉንም ብሎክ አርጋቸው ማለት ነው። ምንም እውነተኛ ደጋፊ የለም፣ አስመሳይ ናቸው እነዚህ

ጀግናና ጠቆ እሷ ማለት ጀግናና ጠቆ ይላሉ። አንቺ ጅሮት ወይ ጅል ማህበረሰብ ናቸው ማለት ብሎክ ብሎክ ይቺ ቺ ማናት የምትባለው ኮመንት ላለችም እሷን ያስቀራለኝ እንኮ ወሎዬዋ ነኝ ነኝ ምናም የምትለው ልጅ አንችም ብሎ ወሎዬ አንቺ እኛ እኛ ታሰድብኛ ወሎዬዎች እንደዚህ አይነት ባህሪ የለንም። ገደል ግቢ ባላ ዘንድሮ

ቡቡ ብሎ ከረጋቸው ሴቶች ተንጨረጨሩ? ብለሽ አረ፣ ችግር የለም ይንጨረጨሩ። እና ተንጨረጨሩ ይታያቸው። ማውራት ይቻላል፣ ሰሚራ አውሬ ይቻላል፣ ለማሪያ አውሬ አውሬ። እና የወሬኞች እኮ አትመልሱልኝም። እንዴት ናችሁ? ሰላም ነው? አለኝ እናት ዳሽ ኔ ቆንጆ። እኔ ያለው እግዚአብሔር ይመስገን። እናንተ ስትጣሉ እኮ እኔ አልወድም። እህቶቼ ለምንድን ነው የምትጣሉት? እኛ ቆጠጠ የሚጣልል ብለ ሌለኝ ነት እናንተ ስትጫወቱ ስትደሰቱ ነው ሰው የሚሰበሰበው በደስታ የሚቀበለው ማለት ነው። እንደው ያላችሁበት ፈእሱኛ ምን እናደርግም ብሎን እኮ ነ አይተሻላ እንደ ምን እንዲያደርጉ እንደሆነ እኔ እኔ ያለው ሁሉም ቦታ ያለውኝ ግን በጣም በሰላም ብትፈቱት ሁሉም ነገር ደግሞ በፍቅር ነው የሚሆነው፣ እንጂ እንደዚህ በስድብማ አይሆንም እኮ እንዳሁም ይብስበታል እኮ ሰው። እንደዚህ ስትሰድቡ እንትን ስትሉት ማለት ነው። እኔ እናንተን ሁሌም ነው የምከታተላችሁ፣ ሁሌም አያችኋለሁኝ። ግን ሰላም ስትፈጥሩ ነው ሁሉም ነገር እንትን የሚለው ሰላም የሚሆነው። እነዚህ በንግግር ስለማያምኑ ማያምን እኮ ነው። ምን እናርጋችሁ ውዴ፣ በንግግር ማመን አይችሉም እዛ እና ሰላም ፍጠሩ ውዶቼ። ጨረቃ ፋሚሊ ደግሞ ዘቀዘቀችኝ። እንትን አሻንጉሊት አስቀምጠ ማለት ነው። አሁን ማነት ዘቀዘቀች። እኔ እኮ ሰላም ፍጠሩ እያልኩ እሷ ተዘቀዘቀኛለች። የንፍጣች ማህበረሰቦችን ፖስቻለሁ። አንዱን ደግሞ ጆቼ ሂጂ አሁን ማስጠረስ። ሰላም አምሹልኝ። ያው ዛሬ ማታ ያው መሰብሰባችን አይቀርም። ሰላም ሰላም ፍጠሩልኝ። እውነት ሰላም ስትፈጥሩ ነው ደስ ሚለን። እኛ ጉሩባችን ሰላም ነው። እኛ ከሌላ ጉሩብ መጥተው እኮ ነው እዚህ የሚንጫጩብን። እኛ ሰላም ነን፣ ሁሌም ሰላም ነው፣ ምንም ችግር የለባቸው። አዎ ሰላም ሆኖ እውነት በጣም ደስ ይላል። ያው ጉሩብነታችሁ በጣም ደስ ይላል። ሰላም ብትሆኑ ደግሞ የበለጠ ሰው ትሰበስባላችሁ፣ በፍቅር ማለት ነው። እኛ እኮ በንግግር ያምናሉ፣ ልናነጋግራቸው ነው። ግን እነዚህ ማለት ነው፣ ታውቂያለሽ፣ ምንም አይቀየሩም። አውርተሽ አውርተሽ አውርተሽ ያው ነው፣ አውርተሽ አውርተሽ ነው። ደግሞ የሰው ልጅ አሁን ለምሳሌ አንቺ ሀይሜን ወደሽ ብሩኬን ከጠላሽ እነዚህ ልጆች አንድ ቪዲዮ ነው የሚሰሩት፣ አይደለ? ቪዲዮ ሲለቀቅ ቪዲዮ ሲለቀቅ እንዴት ልታይ ነው? የእሷን ባርት ቆርጠሽ ልታይ ነው? አንድ ነው የምናያቸው አይደለ ሰው። ስለዚህ ምንም ቢሆን ሁለቱንም በአንድ አይን ማየት ግን፣ እነሱ አያዩልሽም። እሱ ጋር አለ። በምን እንደሆነ እኛ አናውቅም። እሷን እራሱ ያው የብሩኬ ደግሞ ተከታይ ደግሞ የእሷ ራሱ የቆርጠው የእሷ ራሱ እየሰደቡ እየተጫወቱ ነው። እና እነሱ አንድ እስካሁኑ ድረስ ሁላችንም ደግሞ አንድ መሆን አለብን። አንድ ግሩፕ መሆን አለብን። ሰላም መፍጠር አለብን። እነሱ ሰላም ናቸው። እግዚአብሔር የተመሰገነ ይሁን ው እና ስለዚህ አይረቡም። ሲጀምር ምንም ይረቡ አይደሉም። አይሰሙም። ይሄን በንግግር አያምኑም። በቃ ተሳድበው ወይም የሆነ ነገር አድርገው ነው ከእኛ ጋር እንኳን ቢጣሉ እኮ ማለት ነው ማድረግ ያለባቸው እኛን ነው። ግን እነሱ ከአሁን በፊት ከእኛ ጋር ስለተጣሉ ብቻ ብሩኬና ሀይሚን እየዘቀዘቡ ነበር። ግን ዛሬ ኦዲንስ ነን ብለው እዚህ ጋር መታወፋቸውን ሲከፍቱ በጣም ያስተፋሉ። እና እግዚአብሔር ከእናንተ ጋር ይሁን። በርቱልኝ። መልካም አምሹ። ሰላሙን

ቤት ዘግታችሁ ስትወጡ ደስ ደስ ይላል እና ማታም ጊዜ አንቺ ሰላም ማለት ነው። ሰላም የስራውን ስጥሽ። ወላሂ አንቺ እኮ ፎቶ ቆረጥሽ ማለት ነው። ሰራሽ አለው። ሰላም ምን አትስቂሻለሁ? አንቺ ይህች የምትባለው አርፋት ይቀመጥ ንገረት። ቻው